እንዴት ናችሁ የዩትዩብ ቤተሰቦች በዛሬው ፕሮግራሜ መጣጣም የሚለውን በአሌክስ አብርሃም የተዘጋጀውን ጽሑፍ ወደ እናንተ አደርሳለሁ መጣጣም ከአሌክስ አብርሃም አንዴ አንዴ እንሰማማ ጎበዝ አለ አቶ ደረጅ አቶ ደረጅ በቀበሌያችን አንድ ለእናቷ የሆነች የጤና ኬላ ውስጥ እንደ ዶክተር እንደ ነርስ እንደ ጽዳት አልፎ አልፎ ዘበኛዋ ተማረ ለእርሻ ሲሄድ እንደ ጥበቃም እየሆነ የሚሰራ የተባረከ ወጣት የጤና ባለሙያ ነው። መቼስ እዚህ በሽታ እንዳሸን የሚፈላበት መንደር ውስጥ ብቻውን ቁሞ ጤና ሳያድል መዋል ቀላል ነገር አለመሆኑ ሁላችንም ጠንቅቀን እናውቃለን። ለዚያም ነው ከመንፈቅ በፊት ከከተማ ለጉብኝት ለመጡ አንድ ትልቅ ባለስልጣን ይሄ ልጅ ከእግዜር ቀጥሎ ነብሳችንን ያቆየ መልአክ ነው ይሸልሙልን ብለን ድንጋይ ከትከሻችን ተሸክመን እግራቸው ስር ይወደቅም። ይሁንና ባለስልጣኑ ጥያቄያችንን በጥሞና ከሰሙ በኋላ ሐሳቡ ጥሩ ነው፣ አሁን ግን የመጣሁት አንድ ለተለያዩ የዓለም ሀገራት ጥጥ የሚልክ የቻይና ኩባንያ መንደራችሁን ጥጥ ሊያለማበት ስለፈለገው ይህንኑ ለማየትና ለመፈራረም ነው ብለው ቀልባችንን ገፈፉት። መንደራችን ያለው የድሃ እንባ አባሽ የዋርካው ሚካኤል የት ሄዱ? ኩባንያው መንደራችንን ያስለቅቀናል ብለን ተደራጅተን አለቀሰ። እሱ ሲቀስፍ መች ነገ ዛሬ ይላል። የኩባንያው ባለቤት ማሌዥያ የሚባል ሀገር ደርሶ ሲመለስ አውሮፕላኑ ምጥቅባ ስምጥ የደረሰበት ጠፋ አሉ። ይኸው እስካሁን ስባሪው አልተገኘ። መንደራችንን የጎበኙት ባለሥልጣን ታዲያ ወዲያው ሲበሩ ከአዲስ አበባ መጡና አይዟችሁ፣ መንደራችሁ ውስጥ እንኳን ኩባንያ ካልፈቀዳችሁ ኩባያ የሚያስቀምጥ ባለስልጣን የለም። እኛ ጥጥ ኤክስፖርት ልናደርግ መንደራችሁን ብንጠይቃችሁ እንዴት እርግማን ኤክስፖርት ታደርጋላችሁ? ብለው ተናገሩ። እንግዲህ ይህ እርግማን ኤክስፖርት የሚያደርግ ወረዳ እርግማን ኢምፖርት አደረገ መሰል፣ ወረዳችን ላይ ትዳር አልበረክታል። ፍቺ ከአይን እርግብግቤት ከመፍጠኑ የተነሳ ሰርገኛው ሰርግ በልቶ ወደ ቤት ሊሄድ ሲነሳ ቆይ ባንድ ፊት አፋታችሁን ትሄዳላችሁ እስከ መባልም ደርሶ ነበር። እንግዲህ በምንኖርበት ወረዳ ከሚገባው ሰው ይልቅ የሚፋታው ስለበረከተ ሰዎች ለምን ይፋታሉ? የፍቺ ምክንያቶችና መንስኤዎቻቸውስ ምን ምን ናቸው? የሚሉትን ነጥቦች ለማስተማር ወይዘሮቹ የምትባል ቅልቅል ያለች ወጣት የሥነ ልቦና ባለሙያ ወደ ቀበሌያችን በወረዳው አስተዳደር ጋባዥነት መጣች። ልጅቱ አነጋገሯም እንቅስቃሴዋም ግራ የሚያጋባ ጉድ ነበረች። ከዚህ በፊት ስለ ጋብቻም ይሁን ፍቺ ሁሉም ነዋሪ በየጓዳው እንጂ በአደባባይ አውርቶ አያውቅም ነበርና ከልቅ እስከ ደቂቅ የሲስተርቶቹን ትምህርት ለመስማት ነዋሪው ንቅል ብሎ መንደራችን በታች ካለው ሜዳ ፈሰሰ። እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ እንደምን ዋላችሁ? አለ አቶ ደረች። እግዚአብሔር ይመስገን አሉ ነዋሪዎቹ። ዛሬ እንግዲህ በወረዳችን ስለምን ትዳር አልበረከት አለ በሚል ርዕስ ለማስተማር ወይዘሮቹ ከአዲስ አበባ ድረስ ስራዋን ትታ መጣለች። ወይዘሮቹ በኢትዮጵያ ብቻ ሳይሆን በአፍሪካም የተመሰገነች ባለሙያ ናት። እርሷ የረገጠችበት ምድር ፍቺ ድርሽ አይልም። በፈገግታ ቆንጆዋን የስነ ልቦና ባለሙያ እየተመለከተ እርሷም ሀጫ በረዶ የመሰለ ጥርሷን እያፈገገች አንገቷን ቀለስ አድርጋ መሽኮር መሚም የሚመስል አይነት ምስጋና ቀረበች። ተሰብሳቢ አጨበጨበ። ግን እዚህ ላይ ጥያቄ አለኝ አለ ጥያቄ ካልጠየቀ የሚሞት የሚመስለው አርሶ አደር ዳምጤ። እሺ፣ አቶ ዳምጤ አጠራ አድርጋ ጠይቅ አለው ደረጀ። የልቦና ባለሙያ ማለት ምንድን ነው ሲል ጠይቅ ሁላችንም ነገሩ ግር ብሎን ስለነበር መልሱን ለማወቅ ጆሮአችን ቆመ። የስነ ልቦና ባለሙያ ማለት ብዙውን ጊዜ በከተሜው ዘንድ የተለመደ እጅግ የተከበረ ሙያ ነው። አሁን ትርጉሙ ይህን ያህል ለእናንተ አያስፈልጋችሁም አለ ደራችኝ። እንዴት ነው ነገሩ? ለእናንተ አያስፈልጋችሁም ማለት የገጠር ሰው ልብ የለውም ማለት ነው? ቆጣ ብሎ ጠየቀ አቶ ዳምጤ። ለሰላሳ ደቂቃ ያህል ስለ ስነ ልቦና ባለሙያ ምንነት ወይዘሮቹ እንደ ማስቲካ በሚለጠጥ አነጋገር ለተሰብሳቢ አስረዳች። ያለችው ምኑም አልገባን። ምክር፣ ቅብጥሶ፣ ባህሪ፣ ሳይኮሎጂ በሚሉ ማወናበጃዎች ግራጋባችን ከዚህ ሁሉ ቢቀርብንስ ብለን ተው ነው። ወይዘሮቾቹ ወደ ዋና ትምህርቷ ስትገባ ጆሮአችን ቆመ። እንደው ምኑም ብትበላው እንዲህ ሰውነቷ እንደለሰለሰ ገርሞናል። የኛ ሴቶች ጓሮ ለጓሮ በአረምና ጉልጓሎ አመዳቸው ወጥቶ የከተማ ሰው ከኛ ዘንድ በሚሄድለት እህል እንዲህ አበባ ይመስላል። የጉንጯ ድንቡሽ ማለት በዚያ ላይ ሰውነቷ በለበሰችው ሱሪ ጥብስቅ ብሎ መሙላት ምራቃችንን ነው ያሷጠ። እንደው ምኑም ብትበላው እንዲህ ሰውነቷ እንደለሰለሰ ገርሞናል። የኛ ሴቶች ጓሮ ለጓሮ በአረምና ጉልጓሎ አነዳቸው ወጥቶ የከተማ ሰው ከኛ ዘንድ በሚሄድለት እህል እንዲህ አበባ ይመስላል። የጉንጯ ድንቡሽ ማለት በዚያ ላይ ሰውነቷ በለበሰችው ሱሪ ጥብስቅ ብሎ መሙላት ምራቃችንን ያሷጣል። እንደው ባሏ ምንቱን ብሎሉ እዚያ ሀገር ጥግ ሊሄድ ስትለው መፍቀዱ እንከፍ። እንግዲህ ትዳር ውስጥ በበርካታ ምክንያቶች አለመስማማት ሊከሰት ይችላል። ከነዚህ ውስጥ ዋና ዋናዎቹ በተለይ ወንዶች ሚስቶቻችሁን ማስደሰት፣ ገበያ ሄዳችሁ ስትመለሱ ሚስቶቻችሁን ሰርፕራይዝ ማድረግ አላስጨረሳትም። ምን ማድረግ አለ አቶ ዳቅ ሁላችንም ማድረግ ከምትለው ቃል በፊት ያለችው ነገር አጓግቶናል። ኦኬ ሰርፕራይዝ ማለት አይዶን ነው በአምህሪክ ማስደንገጥ አለች። ድንገት ትን ይወዳል በየነ ደሞ፣ በጠራራ ሚስቴን አስደንግቼ የጂኒ ጠርቅማትና ጥሪቴን ላሟጥ አለ አቶ በየነ መንደርተኛው። ሚስቶቻችሁን አስደንግጡ የሚለው ንግግር ግራ ገባ። ኖ ኖ ኖ ኖ፣ ማስደንገጥ ስራችሁ አላይደል ለምሳሌ ከገበያ ስትመለሱ ቀሚስ ገዝታችሁ ሳታስበው ለሚስታችሁ ብትሰጧት ቤት ስትገቡ ጉንጯን ሳም አድርጋችሁ እንደ ምን ዋልሽኝ ቆንጆ ማለት እንደዛ ነገር። ድሮም እቺ ሴትዮዋ ለማረችኝም አላማረችኝም። ጭራሽ ለሚስቶቻችሁ ገበያ በሄዳችሁ ቁጥር ቀሚስ ግዙ ትለናለች። እኛ ከዓመት እስከ ዓመት ሱሪያችንን በመርፌ እየጣፈን የምንለብስ አርሶ አደሮች ከየት አምጥተን ነው ገበያ? ወሲብን ሁል ጊዜ የወንዶች ጉዳይ ብቻ አድርጋችሁ ማሰብ የለባችሁ። መሳተፍ አለባችሁ። ስሜታችሁ ከታፈነ ምክንያት እየፈለጋችሁ ትነጫነጫላችሁ፣ ጥሩ ትዳርም አይኖራችሁ። ለምሳሌ እኔና ባለቤቴ ወሲብ ላይ በጣም ነው የምንጣጣሙ። በድጋሚ አቋርጧት። ይህ ድፍሽት ባለጌ አሉ ሴቶቹ። አፋቸውን በነጠላቸው ጋረድ አድርገው በሀፍረት መሬት መሬት እየተመለከቱ፣ ወንዶቹ ግን ፊታቸው ፈገግ ብሎ አሁን ትምህርቷን አመጣቻት ተባባሉ። አልጋ ላይ ከተጣጣማችሁ ባሎቻችሁ ሌላ ሴት ጋር የሚሄድ ፕሮባቢሊቲያቸው በሰማንያ ፐርሰንት ይቀንሳል። በቃ ፍቻ አይኖርም። እመኑ። ዋናው ነገር አልጋ ላይ መጣጣሙ ነው አለች የስነ ልቦና ባለሙያዋ። ሀቅ ነው አለ አንዱ በትምህርቱ የተነሸጠ አርሶ አደር። ሴቶቹ ጎን ለጎን ማንሾካሾቅ ጀመሩ። ይው ልሽ ለካ አልጋ ስለሌለን ነው ባሎቻችን መደብ እየናቁ ከተማ ለከተማ የሚሮጡት፣ አለች አንዷ ሴት። ተናገረች እኮ አልጋ ላይ ከተኛችሁ ፍቼ የለም ታዲያኛ አልጋ ከየት እናምጣ? ዶሮ የመስል ቁጥ ካልሰፈርኩ ብሎ ትዳር መበተናል እንዴ አለች ሌላኛዋ ሴት። ዋናው ነገር ደግሞ ምንድን ነው? ወንዶች ለትዳራችሁ ታመኑ። መሰልጠን፣ ወንድነት ማለት ለትዳር መታመን እንጂ ምንሽር ማንከርፈፍ ብቻ አይደለም፣ በማለት ወይዘሮቹ ትምህርቷን ስትጨርስ ሙቅ ያለ ጭብጨባ ተጨራት። የዚያን ሰሙን ከብት የሚያግደው እርሻ የሚያርሰው ሁሉ ወጉ ስለ መጣጣም ሆነ። ለምሳሌ አንዱ ሴት ደፍረሃል ተብሎ ተከሶ ወደንና ፈቅደን የተጣጣም ነው ሲል ለፍርድ ቤት አስረድቶ ነው። ከአንድ ወር በኋላ የመንደራችን የጤና ባለሙያ አቶ ደረጀ አዲስ አበባ ለእረፍት ሄዶ በዚያው ቀረ። ቆይቶ እንደሰማ ነው ከሆነ ታስሮ ነው አሉ። እንዴት ታሰረ ብለን ተወካዮቻችንን መርጠን ከተማ ላክን። ሲመለሱ ይዘው የመጡት ወሬ ግን ሁላችንንም ግራ አጋባል። በአንድ አሊቤርጎ ውስጥ የስነ ልቦና ባለሙያዋ ጋር ተጣጥሞ ባሉበት ሁኔታ የሰማንያ ባለው ስለደረሰባቸው ሁለቱንም በትዳር ላይ በመማገጥ ፍርድ ቤት ገተሯቸው ቢሉን ገረመ። እንግዲህ እኛ የወረዳው ነዋሪዎች ከስነ ልቦና ባለሙያዋ ምክር የተማርነው ነገር ቢኖር አልጋ ላይ መጣጣም ብቻውን ለጥሩ ትዳር መሰረት እንደማይሆን ነው። ሰማንያ ፐርሰንት ይህን እናምናለን።